በስመ አብ ወወሎ መንፈስ ቅዱስ አዶ አምላክ አምንስ እንግዛር ዘወረሃ መጋቢት 11 አንድ አምላክ በመሆን በአበወሎ መንፈስ ቅዱስ መጋቢት 11፣ በዚች ቀን በንጉስ መክሲማኖስ ዘመን ቅዱስ ተወቅጦኖስ በሰማይትነት አረፈ። ይህ ቅዱስ አስቀድሞ ወታደር ነበር። ትጥቁም በንጉስ ፊት ጥሎ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ ከእርሱም ጋራ ብጽኢት እስክንድራ አለች። ንጉሡም ሰምተው ተቆጣ። ልብሱን አስወለቀው፣ የሴቶች ልብስን አለበሰው፣ ከሚፈትሉ ሴቶች ጋር እንዲጨምሩት ከዚያም የጋለ የብረት መንኮራኩር በላዩ አድርገው ዘቅዝቀው ቁልቁል እንዲሰቅሉት አዘዘ። ሁለተኛም እንዲህ ብሎ አዘዘ፣ የፈላ ቀጥራን የተሞላ ወጪ ጸምጥታችሁ ወደ ጆሮ እስክትደርስ በራሱ ላይ ድፉበት። ደግሞም ከተሰቀለበት አውርደው ከእስረኛዋ ከእስክንድሪያ ጋራ በፊቱ እንዲያቆሙ ታዘዘ። ከዚህ በኋላ ምላሱን እንዲቆርጡ ታዘዘ። በል ቅዱሳን በአንገታቸው የሚካበዱ ድንጋዮችን አስረው በፍራትስ ወንዝ ውስጥ እንዲጥሏቸው አዘዘ። በዚያም ተጋድሏቸውንና ምስክርነታቸውን ፈጸሙ። ስጋቸውንም ምዕመናን አግኝተው በስውር ቦታ ቀበሮት። በረከታቸውን ከእኛ ጋር ለዘላለም ይኑር፣ አምን አባ ባስሊዮስ። በዚች ዕለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስሊዮስ በሰማዕትነት አረፈ። ይህንንም ቅዱስ የኢየሩሳሌሙ ሊቀ ጳጳሳት አባ አርሞን ከሌሎች ኤጲስቆጶሳት ጋር ሾመው በታወቀና በተወሰነ ቦታ ላይ አይደለም እምነት በሌላቸው በአረማውያን ሀገር ይሰብክ ዘንድ ላከው እንጂ። ይህም ቅዱስ ወደ ካዲያን ሀገር ገብቶ የከበረ ወንጌልን ሰበከ። እነርሱም እየደበደቡ በየሀገራቸው ሁሉ አዞሩት። ደግሞ ወደ ኡርና አገሮች ገብቶ የከበረ ወንጌል ትምህርትን አስተማረ። እኩለቶቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ያላመኑት እኩለቶቹ ከአዲያን ግን አሳደዱት። ከከተማው ውጭ ወጥቶ በዋሻ ውስጥ ተቀመጠ። በዚያች ሀገር ሰዎች እግዚአብሔርን ወደ ማወቅ ይመለሱ ዘንድ በአንድ ልጁም ያምኑ ዘንድ ስለዚያች ሀገር ሰዎች አዘውትሮ እግዚአብሔርን ማለደ። በዚያንም ስሞን ለርሱ ለአባቱ አንድ ብቻውን የሆነ የመኮንኑ ልጅ ሞተ። አባቱም ታላቅ ሐዘንን አዘነ። መኮንኑ አባቱም በህልሙ ልጁን አየው። እርሱም በፊቱ ቆሞ አባቴ ሆይ እነሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለ እኔ ይጸልይ ዘንድ ኤጲስቆጶሱ አባ ባስልዮስን ጠርተህ ለምነው ስለው ነበር። ከእንቅልፉ በነቃ ጊዜ ደንግጦ ተነሳ። ከእርሱም ጋራ የሀገር ታላላቆችን ይዞ ወደ ቅዱስ ባስልዮስ ቤት ሄደ። ከእርሱ ጋርም ወደ ከተማ ገብቶ ስለ ልጁ እንዲጸልይ ለመናው። እርሱን ልመናውን ተቀብለው ወደ ከተማ ገባ። በመኮንኑ ልጅ መቃብር ላይም ጸለየ። ያን ጊዜ የመኮንኑ ልጅ ድኖ በህዝብ ሁሉ ፊት ተነሳ። መኮንኑ፣ ህዝቡም ሁሉ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ አመኑ። ከሀገርም ሰዎች ብዙዎች አምነው የክርስትና ጥምቀትን በቅዱስ ባስልዮስ እጅ ተጠመቁ። በዚያችም ሀገር ታላቅ የክርስቲያኖች ጉባኤ ሆነ። ክፉዎች ሰዎችም ቀንተውበት በጠላትነት ተነሱበት። በክርስቶስ ከማያምኑ ጋራ ተሰብስበው ወደ ሸንጎቻቸው አደረሱት። ይህን ቅዱስ ባስልዮስን ታላቅ ግርፋትን ገረፉት። ነፍሱንም በጌታችን እጅ እስከሰጠ ድረስ እያሰቃዩ በዚያች ሀገር አዋሏት። በረከቱ ከኛ ጋር ለዘላለም ይሁን አሜን። በዚህች

አለፍ አረፈ ደግሞ የአውሳቢዮስ የኤፍሬም የአርቃዲዮ እና የሰማይቱ ኤልያስ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለም ትኑር አሜን። መጋቢት 11 ቀን የሚከበሩ አመታ የቅዱሳን በዓላት አባ አለፍ ጻድቅ ከተስዓቱ ቅዱሳን፣ ቅዱስ ተውቅጦኖስ ሰማይት፣ ቅዱስ ባስልዮስ ጳጳስና ሰማይት፣ አባ ኤፍሬም ሰማይት፣ አባ ኤልያስ ሰማይት። ወራዊ በዓላት ቅዱስ ያሬድ ካይን፣ ቅዱስ ገላዳዮስ ሰማይት፣ ቅዱስ ባስልደስ ሰማይት ብፁዋን እያቀም እና ሃና አቡነ ሀራ ደንግል ጻድቅ ከእናንተ አንዱ ከባለንጀራው ጋራ ሙግት ብኖረው በቅዱሳን ፊት በመፋረድ ፋንታ በአመፀኞች ፊት ሊፈረድ ይደፍራልን? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? የትዳር ጉዳይ ይቅርና በመላእክት እንኳን እንዲፈርድ አታውቁምን? አንደኛ ቆሮንቶስ ስድስት አንድ እስከ ሶስት ጌታ ጌታዬ ሆይ፣ ብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ሁልጊዜ ጊዜ የሚያገለግሉ ኃይላፋት መላእክት እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማያታት እና ጸርቃን ትጓን መላእክት ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ ላይ የምንሰበስብበት የጉባኤ ቦታ ባርክ። ይህን መጽሐፍ ወረቀት አዘጋጅተው ብራና ደንጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጓመውን ቃለ ንባብን በእርጋታ መንፈስ እና በተመስቶ ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማርያን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየል።